ሰላም ሰላም እንባባል፣ ሰላም ሰላም ቢከፋም ቢለማም ብሏል። እንግዲህ ያው ቢከፋም ቢለማም ሰላም ሰላም መባባል አይከፋምና፣ ወደ እናንተ ዛሬ ከተፍ ከተፍ ብያለሁ። እንግዲህ ያው ብዙ ጊዜ እየጠፋሁ ነው ያለሁት ያው የገባሁበት ስራ ትንሽ ቢዚ አድርጎኛል። እንደምታውቁት ከናንተ እንግዲህ የምጠብቀው ምንድን ነው ያው ላይክ፣ እንዲሁም ደግሞ ሰብስክራይብ፣ እንዲሁም ደግሞ ሼር ሼር በማድረግ ቪዲዮዎችን እንዲታይ ቫይራል እንዲወጣ ማድረግ ነው። እንደዚህ ትንሽ እንትን እያላችሁ ስትመጡ ያው ቫይራልን ላያወጣው ስለሚችል እባካችሁ ቫይራል እንዲወጣ ከእናንተ የሚጠበቀውን ላይክ ብቻ ልክ እንደጀመራችሁ ላይክ የምትለውን ብቻ የሰከንድናት ንኳት። ዛሬ የተለያዩ ቪዲዮዎችን ይዤላችሁ መጥቻለሁ። እንማርበታለን፣ እንስቅበታለን እንዲሁም ደግሞ እንሳቀቅበታለን ብዬ ያሰብኳቸውን ቪዲዮዎች ይዤላችሁ መጥቻለሁ። እስኪ መጀመሪያ እስኪ እችን እንስማት። ይሄ ሀገራችሁ ኢትዮጵያ ነው። ስለ እንስሳ መብት ሲነሳ እንደዚህ የሚያርገፈግፋቸውን ሰዎች ምፈራቸው ለዚህ ነው። የእንስሳን ነፍስ በእጃቸው ላይ ሲጠፋ ምንም የማይመስላቸው ፕራውድ የሚያደርጉ ሰዎችን የምፈራቸው ለዚህ ነው። ከዚህ የተጀመረ ጭካኔ ነገ ለእናንተ ይበቃታል ይበቃል። የዚህን ያህል ከሰማን ይበቃናል ማለት ነው። እንግዲህ እንደ መግቢያ አድርጌ ያስቀመጥኩላችሁ፣ ለምንድን ነው ከሚያስቁና ከሚያሳቅቁ ቪዲዮዎቹ በፊት እና ይህን ላስቀድም ብዬ ነው እና ውሻን እንደዚህ አንጠልጥሎ እስከ መግደል ደረጃ ምናምን ተብሎ እንደዚህ በጣም ጎልቶ ሲወራ ምናምን ይገርመኛል። ከሰው ከእንስሳ አልፈን እኮ እኛ ኢትዮጵያውያን ሰውን እንኳን ቆራርጠን ማለት እንዲወጋግተን ማለት ነው ቆራርጠን ተውትና ወጋግተን በመንገድ ላይ በፌስታል በሻንጣ አርገን የምንጠል ህብረተሰቦች ነን። ያውም አገር ውስጥ አይደለም እኮ ስደት ላይ ነው የምላችሁ። እንግዲህ የዚህ የዚህ ጉዳይ አንድ ቪዲዮ ወጥቶ ነበረ። ያው ይሄ ገስታውሱ ያ የምትኖርበት ልጅቷ የነበረበት ቤት ነው የተባለው። ልጆቹም እያለቀሱ ምናምን እያስመሰሉ ነው እነሱ ናቸው ገዳዮቹ ምናምን እያሉ እየቀወጡት ነው። ያኔን ነገር እንግዲህ ከቆንፅላ ተደውሎልኝ ነበረ። እሱን እያጣራው ወደ እናንተ አመጣዋለሁ። ግን ከቆንፅላ እንዲደወልልኝ ያደረጋችሁ ሰዎች እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። ለምን ብትሉ ቆንፅላ ወይም ደግሞ ሰው ሀገር ያለ ኤምባሲ ማለት የመንደርተኛ መሰብሰቢያ አይደለም። ይሄ የመንግስት ድርጅት ወይም ደግሞ ለህብረተሰቡ ለስደተኞች የቆመ እስከሆነ ድረስ እባካችሁ ይሄ የሆነ ሰውን ለማስጠቆር ምናምን እኔ ደስ የሚለው ሊብነን ላይ ተጽዕኖ ፈጥሬባችኋለሁ እያንዳንዳችሁ። አዎ እኔ ግለሰብ ብቻዬን ሆኜ ተጽዕኖ የፈጠርኩባችሁ አንድ ግለሰብ እኔ ነኝ፣ ሊብነን ላይ ማለት ነው በሚዲያ ደረጃ። እመኑ ይሄንን ነገር። በነገራችን ላይ ዝምታይን ከፈሪነት ቆጥራችሁ እኔ ላይ ሙድ ለመያዝ ስትሞክሩ፣ የእውነት ነው የምነግራችሁ ጥቅ ድረስ ነው ማስደብራችሁ። እኔ ዝምተኛ ነኝ እንጂ ማንም ወሬኛ መጫወቻ አይደለሁም። ስ መልካም ጊዜ። ስለዚህ እዛ ቆንፅላ ደረጃ አድርሳችሁ ምን እንዲፈጠር ነው? እኔ ላይ እኔ ላይ ምንም የሚፈጠር ነገር የለም። ቆንፅላ ማለት እናንተ እንደምታስቡት መንደር ላይ እዛ ቲክቶክ ላይ እንደምትግማሙት የሆነ መግማሚያ ቦታ አይደለም። ይሄ የመንግስት መስሪያ ቤት ነው። ገብቷችኋል አይደለም? እናንተ ባላችሁት መንገድ የሚሄድ አይደለም። በማስተዋል የሚመራ ነው ቆንፅላ ማለት ገብቷቸዋል አደለ። ስለዚህ ቆንፅላ ላይ ክስ ምናምን እንደዚህ ብሏል እንደዚህና፣ ተው እንዲህ የምትሯሯጡት ለትኛው ጊዜ ነው እንዲህ ሰውን ለመጣል? ቆይ እኔም ወድቅ ሰው አይደለውም። ነገርኳችሁ እኮ እናንተ ፕሌይ ስቶር ሳታቁ ነው ሚዲያ ላይ ነበርኩኝ። ብዙ ነገር ደርሶብኛል፣ ብዙ ውጣ ውረዶችን አልፍ ያለው ሚዲያ ላይ። እናንተ በምታስቡ መንገድ አይደለም። ደግሞ እኮ ከሳሾቹ እኔም ከሳሾቹ ምንም ያልሰሩ ወጠጤ በየመጠጥ ቤቱ በየምኑ እሚግማሙ ማለት ነው ስንት ሊብለን እንደሚሰሩ አሉ። ድምፃቸውን ጸጥ አድርገው ሚዲያ ላይ ልታይ ልታይ ይመሉ ሊብለ ተጥደው ውለው በቃ ምንም ነገር በቃ እውቅና ላይ አልገባ ሲሉ አልፈምስ ያለች ነፍስ እኔ ትከሻ ላይ መጥተው በቃ ከራስ ተው። በቃ ሂዱና አረቡን ክሰሱት። እዛ አረብ መረጃውን ያወጣውን ሂዱና እኔ ትርጉም ነው ያቀረብኩት። ገብቷቸዋል አለ ሉ ስለዚህ ይሄንን ነገር ከግምት ውስጥ አስገቡልኝ። እኔ እዚህ ሊብናን ላይ ድምጻቸውን አጥፍቶ የሚሰሩ አሹ አለ ርብቃ ርብቃ። አሁን ርብቃን የማትሰራው ጉድ የለም፣ ግን ልታይ ልታያትልም ርብቃ ማለት አሹም ቢሆን ሌላ በቃ ሰው። በጣም በደስተኛ ወዳለሁ ሰውን አቀፍራለሁ፣ አፍቅራለሁ የሰው ፍቅር ነው የምፈልገን፣ ደስ ብዬ ማለት ነው። ሰው መሆን አለበት ይሆናል ሰው ሰው አይሆንም ማለት አይሆንም በዚህ ጉዳይ ላይ ምንም ልል አልችልም። ውሾች ይጮሃሉ፣ ግመሉ ጉዞውን ቀጥሏል ነው የሚባለው። በእግር ኳስ ሜዳ መቼም ተደጋፊ ነው እንጂ የሚጮኸው ተጫዋቹ አይደለም። ተጫዋቹማ ወደ ግቡ ነው። እኔ ወደ ግቤ እየሄድኩ ነው። እኔ በተቻለኝ አቅም ለወገኖቼ እቆማለሁ፣ በተቻለኝ አቅም መረጃ እሰጣለሁ፣ በተቻለኝ አቅም ርማት ያለውን ነገር እንደውም ማረም ካለብኝ ራሴን አርማለሁ እንጂ ቆንፅላ ደረጃ ድረስ ከመክሰስ ምናምን ደስ ሲል በመድሀኒዐለም እንዲህ ነኝ እኔ ጎበዝ ነኝ፣ አያችሁ ብቻዬን በጉልበቴ እየተዳደርኩኝ ሸፋጤን እየጎተትኩኝ የሚገርመው ነገር በግሌ ሚዲያን አቁሜ እንዳለ አንቀጠቀጥኩኝ። ሊብነንን እንዳለ ተጽዕኖ ፈጠር ያለው ማንኛውም ውሸት ምክንያት ከዘጋጁለት እውነት ይመስላል። እናንተ ቀጥሉ፣ ጩሁ፣ መጮ እንደ መርዘኛ ውሻ ጩሁ። ስም መጥራት አልፈልግም። እናንተ ይህንን ነው የምትፈልጉት። እናንተ ግን ርብቃ አሹ ምናምን የሚባሉትን በእውነት ድምፃቸውን አጥፍቶ የሚሰሩ ናቸው ጎበዞች ናቸው። ሊብናን ላይ ይህንን እመሰክራለሁ ማለት ነው። ሲቀጥል የገዛ ጓደኛ ነው ጠላት የሚሆነበት በአሁን ዘመን። ለዚህ ነው እኔ እዚህ በቃ ጓደኛም አልፈልግም ምንም አልፈልግም የምለው። ለዚህም ነው ገባችሁ። ዞሮ በጩቤ ነው የሚወጋህ። በቃ እንደዚህ ነው ገባችሁ። አብረ በላ አብረ ጠጣ አይደለም ፖይንት እነ ሁሌ እላችኋለሁ። ይሄ ነው እኔ ላይ እየተደረገ ያለው እኔን ከሚዲያ ለማስጠፋት ይሄው ቲክቶኬን ገደሉት በቃ 30 ከፈትኩኝ 30 አንደኛ አንድ ከፍት አሁን ምናምን እና እኔ ዩቲዩበር እንጂ ቲክቶከር አይደለሁም ብያቸዋለሁ ገብቷቸዋል አይደል ስለዚህ ብዙ ማለት ይችል ነበረ በዚህ ጉዳይ ላይ እኔ እንጃ ቦታ መስጠት አልፈልግም ለማንም ወጠጤና ሰካራም ማለት ነው ይሄንን ነው የምለው በተረፈ ወገኖቼ ከልብ አመሰግናለሁ። ፍቅር ስለምትሰጡኝ ከልብ ነው የማመሰግነው። እስኪ ወደ ጉዳያችን ንግባማ። ማማ ዝናሽ የተናገሩትን ላስቀድምና እስኪ ፈገግ ብለን እንጀምር። ግድ የለም። እስኪ ስሙት። ምሳ ምን ይሻልሃል? ሁለት መቶ ብር ቢሰጡኝ ያቀበሌው ከበብጄ በላለሁ። ማነች ሁለት መቶ ብር ማናት ሁለት መቶ ብር። አይ ማማዝናሽ እንደው ከልብ ነው የሚያስቁኝ። በነገራችን ላይ ይሄ ደግሞ እዚህ ጋር ልጁ ትምህርት ቤት ሲያስጠኑት በቃ ምር እ ክፍል የለችም እምንድ እለችም እውነቱን እ እውነቱን ነው። በቃ ግግም በቃ ምን አለበት ድሮ በዘጠናዎቹ ጊዜ እንደዛ ቤተሰቦቻችን በጣና በቀበቶ በምን እያንቀበቀቡ ሲያሳድጉን ያኔ እንዲህ አላቃትም ብንል እኮ በዚህ ዘመን ነው እንጂ አላቃትም። እችንማ እኛ ክፍል የለችም ብለን የምንሰግጠው ድሮ፣ እንደዚህ አላቃትም ብትል ስምህን ነው የሚያስጠፉ። በኩርኩም ወደ ቀልብ ነው የሚመልሱ። ድሮ እኮ የኛ አስተዳደር ግዴ ታው እንጂ። እሺ ወደ ቀጣዩ ቪዲዮ እንሂድ። እዚህ ጋር ደግሞ ሊያስተዋውቅለት ነው። ጎበዝ ነው ግን ያለውን እንስማውማ። ከመርሷን የመጣው ወንድሜ ነው ቶማስ ቶማስ ነው። ተባበሩት፣ ተባበሩት፣ ተባበሩት እላለሁ። ከመርሷን የመጣው ወንድሜ ነው። ማነው ስሙ? ከመርሷን የመጣው ወንድሜ ነው። አይ ደስ ይላል እንደዚህ። አሁን የሰውን ልጅ እንደዚህ ስታድጉ ሰውንም እንዲያድግ ጥረት ማድረግ ደስ ይለኛል እኔ ከምንም በላይ ግን ወንድሜ ነው ማነው ስሙ? አይቆርጡለትም ደግሞ እኮ የዚህ ቪዲዮ ደግሞ የዚህ ሰውዬ ቪዲዮ አይቆርጡለትም። ቀጥታ ነው የሚያወርዱት። የሚገርመኝ ነገር ለምን ለምም እንዲመች ነው። እንዲሁም ደግሞ ካናደደኝ አንጻር እስኪ ሰው በድህነቱ እንኳን የሆነ ቦታ ተቀጥሮ ሲሰራ ይሄ ሚዲያ ከመጣ በቃ ደሀ እንጂ መጫወቻ አይደለንም የሚለው አባባል አሁን መጫወቻ ሆኗል ደሀ ማለት ነው። ይሁልኝም አንዷ ይሁና መጨረሻውን ከዛ እናየዋለን። ይሄ በቃ ሰምቶኝ ዞር ካለ አስር ሺህ ብር ሰጠዋል። ሄሎ ሄሎ፣ አባ ኧረ አባ ብር ሰጥ ነው ከየቱ ጋር እንደምቀራው ዩ አሁን የሰው ልጅ እንዲስራ ቦታ ሆኖ መቅረጽ ራሱ ወንጀል ነው። ያለ ፈቃዱ መቅረጽና መልቀቅ ሚዲያ ላይ ወንጀል ነው እውነት ለመናገር ከዛ አልፎ ተርፎ ደግሞ አስር ሺህ ይሰጣሉ ምናምን፣ መኪናውስ ዱቅ ብላ፣ እሱ እዚያ በብርዱ እንደዚህ ቁጭ ብሎ በቃ ጠበቀው ላይ ነው ያለው ማለት ነው። ይኸውልኝ እንዳያችሁት ነው ማለት ነው። ከጫማ አልፈን ተርፈን ድህነት ማለት ይሄ ነው በቃ። ውስጥ እግር ሁሉ ታጥባለህ፣ እግር ሁሉ ታጥባለህ። አንቺ ቆይ ሙጀልያም እዛ ከቤት ታጥበሽ አትወጭም እንዴ? ከጫማ መጥረግ አልፈን ዝቅ ብሎ መስራቱ አንሶ እንደገና ጫማ ሶል አውልቀሽ ውስጥ እግርሽን እግርሽን የምታሳጠቢው ስልክ እያወራሽ ምናምን አረ ተው ነግበን ብለን እናስብ ተው ተው እጅግራለሽ አይደል እንዴ ምን አካል ጉዳተኛ አይደለሽ መቼም ከቤት ታጥበሽ መውጣት ትችያለሽ ጫማ ግን ሜይ ቢ ክረምትም ከሆነ ወይ የሆነ ነገር ሊቆሽሽ ይችላል አዎ ልናስጠርግ እንችላለን ከዛ አልፈን ተርፈን ግን ጫማን አውልቆ ውስጥ እግርን ማስጠረግ ምን አመጣው ምን ምንድን ይሄ አሁን ምን ምን ይሰማቸዋል? የሰው ልጅ ነው ከስር ያለው። ባይ ባይ ዘወይ እኔ የሰው ልጅ የሰው ሲንቅ እኔ እናደዳለሁ። ከዛ አንጻር ነው። ለዚህም ቆኖ ኑሮ ምርር ያላት አንዷ ምን አለች? እንስማት አረ ምን ላድርግ? በዚህ ከቀጠለ ገና አይደለም፣ እንደ ውሻ እንደ ድመት ምንጨዋለን። በኑ የኑሮ ወድነቱ በዚህ ከቀጠለ እንደ ውሻ አይደለም፣ እንደ ድመት እንደ አህያ እንደ በቃ ኻላስ፣ ውይ አለች። ውጨት ሁሉ ጀመረች። ባዶ ወዷን ስለሆነ ጫኪድ ፉጨት ነው ሊወጣ የሚችለው ድምፁ። እኔ እኮ አንዳንዴ እሺ፣ ከዛ አንዱ ደግሞ እዚህ ጋር እዩት፣ ይሄ ይሻላል፣ ይሄ ይሻላል። መመኘት አይከፋም። እኔ ታዋቂ ብሆን ደስ ይለኛል። ብዙ ብር ቢኖረኝ ደስ ይለኛል። መኪናም ቢኖረኝ ደስ ይለኛል። ሌላ ደግሞ የሚያምር ቪላ ቤት ቢኖረኝ ደስ ይለኛል። ይቀለኛል አንተ ማን ደስ የማይለው አለ ብለህ ነው? አሁን የጠራቸውን እንዳለ ደስ የማይለው የለም። በመጥራት ግን አነጋገርሽ ትንሽ ምንድን ነው ትንሽ የሆነች መሽለጥለጥ ነገር ጨመር አድርገሃል ልበል? እንደው ከጉዳዩ ባሻገር ሁልጊዜ ነው እንደዚህ የምትሉ? ይበቃ። ሁልጊዜ ዋሸኔ ጾታ ምን አስጨነቃችሁ? ረ በቃ ልንገራችሁና ርፍ በሉ እኔ ሁለቱም አለኝ እንጂ እንዳልከው መኪና ቢኖር እኔም ደስ ይለኛል። እኔም መኪና ቢኖረኝ ቪላ ቤት ቢኖረኝም ደስ ይለኛል። እውነቴን ነው የምልህ አንተ ብቻ አይደለም ትቀልዳለህ እ ማንም የማይፈልጋለህ እስኪ እዚህ ኮመንት ላይ ሀሳብ አስተያየታችሁ ስጡኝ። በቃ አሁንስ እውነት ለመሆን ያማረ ላም የቤት ኪራይ ብለህ አታስብም። ዝም ብሎ ሳር መብላት ነው፣ በየሄደችበት ሳር አለ ሳር መብላት ነው መጋት ነው ስራ ብሎ መጨነቅ የለ፣ ምንም ጭንቀት በህይወቷ የለባት። እንዴ መኖር ነው በቃ ዝም ብላ መኖር፣ እንትን የለም ዝም ነው መኖር። እሙ እሙ እሙ እያሉ መኖር። አሁን ደግሞ እስኪ ወደ ዘላል ዛላ እና ዘላን ሴቶችን ምን የመቼም ከሁሉም ገብ ነው ማሳያችሁ እናንተ ሀሳብ አስተያየታችሁን ኮመንት ላይ ስጡን። እንዲሁም ደግሞ ላይክ ማድረግ አሁኑ ላይክ በቃ። አሁን እዚህ ጋር እናንተ ሴቶች ሆናችሁ ይሄንን አባባሏን በምን ትመነዝሩት አላችሁ? እኔ ራሱ ምን እንደምን አላውቅም። ይኸው ወንዶች ማወቅ ያለባችሁ አንድ ነገር፣ ሴቶች ፍቅረኛ አኖረንም አልኖረን ሌላውን ከመጀንጀን ወደኋላ አንልም፣ ምክንያቱም ተፈጥሮ ነው። ምንም ማረግ አንችልም። ታዲያ አይ አይ አይ አይ እንዲ አይነት ነገር እኔ በግሌ አልረዳም፣ እውነት ለመናገር እንዴት አርገ ላስገባብህ? ሁሌ አይገባህ፣ ሁሌ አልገባኝም እምትል እንዴ? እንዴ ላስገ ሊጫንልኝ እንዴ ታርገ ላስገባህ፣ አልተማርክም እንዴ? እንዴት ፍቅረኛ ኖረንም አልኖረንም፣ ባልም ኖረንም አልኖረንም፣ ሌላ ወንድ ጋር መማገጣችን አይቀርም። አንቺ አለሌ አንቺ መለሌ አንቺ መደዴ አንደኛሽን። ታዲያ በቃ እኮ ሌላ ስራ መስራት ነው ያለብሽ። አንቺ እኮ በቃ ምሽ ፍቅረኛ ትዳር ምናምን አይደለም። እንዲህ አይነት አለሌ ቤተሰብ አልባ ሴቶች ናቸው እንግዲህ፣ ሚዲያ ላይ ወጥቶ ብልግናቸውን በድፍረት እያወሩ የሌላውንም መንስኤ ለማድረግ እኮ ነው። በቃ እንደ እራሴሽን ወክለሽ ነው የማውራት። እኔ ጋጠ ወጥ ነኝ እኔ እርካሽ ነኝ ብለሽ ነው መጀመርም የነበረብሽ እንጂ ሌላውን ልትወኪ ሌሎችን ሴቶችን ልትወኪ ጀግና ሴቶችን ልትወኪ አችል እውነት ለመናገር ማለት ነው። ለዚህም እኮ ነው እዚህ ጋር ቆይ ላሳያችሁ። የዚች አሁን የዚች አሁን እንደዚህ አይነት አለሌ ምናምኖች ጊዜ የላቸውም። በቃ ወንድ ወንድ ወንድ ወንድ ወንድ ጋር ሲሯሯጡ ራሳቸውን ለመጠበቅ ራሱ ጊዜ የላቸውም። ይሁ በጠላ ኧረ በህግ አምላክ በህግ አምላክ ህግ እንፍራ ይኸውልኝ በጠላ ሊጠጣን እንግዲህ የነበረው የመሰለኝን ነገር ግን ነገር ግን አቤት ወዴት ወዴት ነው እንዴት እንዴት ነው አልገባኝም ያንቺ አካሄድ በፍቅር አብሮ በመራመድ አለ ወዴት ወዴት እየሄድን ነው? አሁን አሁን ይህቺ ልጅ፣ ቆይ ምን ምን ግን፣ ኧረ ተው! ሲኦል አታስገቡም በቪአይፒ ያውም። ተው፣ በአሁን ዘመን ነው እኮ በሚዲያ። እውነቴን ነው ብላችሁ ቪአይፒ ሲኦል። አሁን ልታሰክሪው ነው ከስር ወይስ ምንድን ነው? ቆይ አልገባኝም። ድሮ ድሮ እንደዚህ ሲያደርጋችሁ እንዲህ ሲልባችሁ በረዶ ምናምን አድርጉ ነው የሚባለው። አሁን ደግሞ ጠላ አስክራችሁ ልታስተኙት ነው። ሰዎች አረ ምን አይነት ጊዜ ነው የደረሰ? አረ እኔን እኔንም ሲኦል እየከተቱኝ ነው በቀስ በቀስ። እውነቴን ነው የምላችሁ ይኸውልኝ፣ እዚህ ጋር ደግሞ እኔ ካንቺ የተሻለ አግኝቻለሁ የምትለኝ ማለት ነው። ድሮም በሆን ዝም ብቆሻሻ እንጂ ማር አይታየውም። ገባ እኮ ማሩ ማሩ ማር ብላለች ማር ማሩ የታለ? አይ እንዲህ በቃ ተያይዘን ማለቃችን ነው ማለት ነው። ተያይዘን በቃ ረበስ ሌሎች ነበሩ ግን፣ ቆይ ይሄኛው አሁን እኮ አማርኛችንን ራሱ አንዷ አፍሪካዊ ትሁን ምን ትሁን አማርኛችንን በምን መንገድ በቃ እንደዚህ ሆኖብናል። እኛ አሁን እንደዛ ቢሆን ይሻለኛል ብዬ ነው የማስበው። አማርኛ እኛ ስናውራ እንደዚህ ነው የምናውራው። ይሄ ሙድ

ቀላል ሙዳ ላይ ያዘችም እኮ ቀላል ሙዳ ላይ ያዘችም። አሁን ይኸውላችሁ እንደዚህ አሁን አለሌ ሴቶች ምናምን አሁን ሚዲያውን እንግዲህ እንደምታውቁት ነው ተግማምቷል። እንደምናቀው አይደለም በህልም እየተጫወቱ ምናምን ያሉት የሚገርመው፣ ያውም የብልግናቸው ጥግ ሶሪ፣ ይህን ሳቀርብ ማለት ነው። ትልቅ ሆኖ እድሜያቸው ትልቅ ሆኖ ቢያንስ አግብተው ልጅ ያላቸው ምናምን ሁሉ ናቸው እዚህ ሚዲያ ላይ ለእውቅና ብለው ራሳቸውን አርክሰው እየተገኙ አሉ። እቺኛዋን ላስቀድምና ከዛ ወደ በሊቷ እንሄዳለን። ምን ለማለት ፈልጋ እንደሆነ ስሙልኝ። ይቅርታ ግን ለዚህ ቪዲዮ እንደዚህ ሲቆም ነው እንዳያችሁት ነው ማለት ነው። እንደዚህ ምን ሲል ምን ሲል ያኔ በምግብ ነው ጨዋታው። ኦኬ ወደዚህ ችኛዋ እንግባ አሁን ይሄ ሰውዬ ወንድ ናቸው ሴት ናት ይቺ አሁን ቆይ እኔ አልገባኝ እኔ እንኳን እንደዚህ አልበላም እውነቴን ለመናገር እኔ ትለዩብኛላችሁ ሰላም ሰላም ተመልካቾቼ ዛሬ እንግዲህ ለየት ባለ መንገድ ነው ይዤላችሁ የመጣሁት ሴቶችን ነው ይዤላችሁ የመጣሁት አጠገብያ ሁለት ተወራሮች አሉ ከነዚህ ተወራሮች መካከል መስኪ ከካባ ሰፈር ፌቨን ከሴቻ ሰፈር መስኪ ኤንድስ ፌቨን ከሲቻ እና ከአባ ሰፈር ዛሬ ፋይት ያደርጋሉ። ውድድሩን ለመጀመር አንድ ሁለት ሦስት ዘፈን ከቶልክ። ይኸውልኝ አሁን ይሄ ምንድን ነው? አሁን ይኸው፣ አሁን ይህን ባገባት እኔ?

እናንተው አስተያየት ስጡበት። የፈረደበት ዘመድ ቤት ሄዶ ወጥ አልቆበት ወጥ ለመጠየቅ ተሳቆ ወንዱ ይውል ማቆይ እየበላክ ነው እየበላው ነው ብላሺ ወጥ አለካ አለኛ አለ ብላ አለ እውነት አለ። እሺ፣ እሺ። ውሃ አለ የእጅ ውሃ ነው። ይሁንሽ፣ ይሁን እሺ፣ የእጅ ላምጣልህ? ይሁን ይሁን፣ እውነት ይሁን። ይሄው ታጠብ እንግዲህ። አመጣውልኝ ልታጠብ፣ አዎ ልታጠብ። እንደ የእጁ ሐላል ከኝም፣ አዎ እና እሺ ያላደለው ነው እንደዚህ አይነቱ ደግሞ ያደላቸው እንደዛ ነው። አሁን በስተመጨረሻ ይሄ ነገር ግን የት ሀገር ነው? እና ደግሞ ምንድነው? ረሃብ ገባ እንዴ? ወይስ ምንድነው? ረሃብ ደግሞ ቢገባ ደግሞ ብለ እንደዚህ አይነት ነገር እንትን አይሉም። እስኪ የመጨረሻውን እንየውና ምንድን ነው ቆይ፣ የሆነ የወንዶች ቀን ተከብሯል። የወንዶች ጉሊት የመሄድ ቀን ተከብሮ ከሆነ ትክክል ሊሆን ይችላል። ለምን ሴቱ ነበር የሚሸምተው በስርዓት አድርጎ የሚመጣው። እዚህ ጋር ግን ወንዱን ልከው እንደ ጉንዳን ወረዱት ወረሩት። ወይ ሽንኩርት ቢሆን ወይ የሆነ ነገር ቢሆን ከሆነ እሺ፣ ለብርቱካን ይሁን ለምናምን እኮ ነው ሽሚያው። ኧረ በስመ አብ፣ ይህንን ይመስላል። ለማንኛውም ዛሬ ዝም ብዬ ነው የገባሁት ያው ዩቲዩቡ እንትን እንዳይል ብዬ ነው እንጂ ወደ እናንተ አንዳንድ አስፈላጊ እና ጠቃሚ የሆኑ ነገሮች ደርሰውኛል፣ ወደ እናንተ አቀርብላችኋለሁ። እንዲሁም ደግሞ ስለ ቻት ጂቢቲ እንግዲህ በካሜራ እየተሰለልን ነው የሚል በአረቦች በተለያዩ የውጭ እንትኖች እየተነገረ ነው እየጠየቁት ቻት ጂቢቲን እየመለሰላቸው ምን አይነት ልብስን የለበስኩት ቀጥታ ነው የሚነግራቸው። ምናምን በገዛ ካሜራችን ሀላናላ ላብስ ቲሸርት አብያብ

ቴክኖሎጂዎች አሁን በስለላ ደረጃ በገዛ ስልካችን ቤታችን ውስጥ ያለውን ነገር እንዳለ እየተሰለልን እንደሆነ ሳልነግራችሁ አላልፍም። አም ይሉ ሎቻት ጂፒቲ ይሹፋ ይሄ በጣም አስከፊ ነገር ነው። ወደፊት በኤአይ እንኳን እያየን ነው። እውነትና ውሸቱ አሁን ሚዲያ ላይ የሚዲያ ሰዎች አሁን እኛ አሁን መረጃ ለማምጣት አሁን በጣም እንቸገራለን ለወደፊቱ ለምን ብትሉ ኤ አይ ይሁን አይሁን፣ በምንም ልታረጋግጡት በማችሉት መንገድ የሆነ ነገር ይወርድና ቫይራል ይወጣል። ቫይራል የወጣ ነገር ደግሞ ይዘህ ስትመጣ በኋላ ላይ ደግሞ ኤ አይ ነው ትባላለህ። ልክ ላይክ ኤርፖርት ሄዳ እንደዛ ተሰለበች ምን አለች እንዳሉት ምናምን እና በጣም ከባድ ዘመን ላይ ነው የደረስነው። ይሄ ኤ አይ ከመጣ እኔ መጋደሉ ምኑ ምኑ ጦርነቱ የሚመጣው በእሱ እንደሆነ ነው የምነግራችሁ። ሰው ያላለውን እንዳል አድርጎ ሰርቶ በፊት በምን በአቋም በቃ ምንም በቃ ገንዘብ ሲኖርክ፣ በመቶ አመት ስሪ ሰምታ በጥራለክ። ቪያግራ ያላችሁ በውስጥ ላኩልኝ። መገዳዲያ እንደሚሆን እርግጠኛ ነኝ። ወደፊት እንግዲህ የምናየው ጉዳይ ይሆናል። በተረፈ እንግዲህ ላይክ እያደረጋችሁ ፕሊዝ ሼር እያደረጋችሁ እንዲሁም ሰብስክራይብ እያደረጋችሁ ቤተሰቤ ሁኑ። በሚቀጥለው ምርጥ ምርጥ የሆኑ ቪዲዮዎችን ይዤ እመጣለሁ። እንደ አጋጣሚ አሁን ስራ ቦታ ነኝ ያለሁት። እንደ አጋጣሚ ነው ገባ ብዬ እስኪ ከፍሬንዶች ጋር ትንሽ ላሳያቸው ልዝናና ልሳ ቅርጫውት ጊዜን የገባሁት፣ ከእናንተ የሚጠበቀው ላይክ ላይክ ሼር በማድረግ ሰብስክራይብም በማድረግ ቤተሰብ ግኒ። በተረፈ በስደትም ባጠር ውስጥ ያላችሁ ሰላማችሁ ይግዛለኝ፣ እንደምወዳችሁም እንደማከብራችሁ ማተርሱ ባይ ባይ